ጸጋና ሰላም ይብዛላችሁ። እንደምን አደራችሁ የእግዚአብሔር ቤተሰቦች? እንዴት አላችሁ? ገና ከእንቅልፋችን ስንነሳ ማስተዋል የሚገባን ነገር እኛ ከማንም ተሽለን ወይ ደግሞ የበቃን የተገባን ሆኖ ሳይሆን እግዚአብሔር ምሕረት እግዚአብሔር ቸርነት እንደ በዛልን እናስተውላለን። ስለዚህ ቀናችን በምስጋና ነው የምንጀምረው። ስለዚህ ሰዓት ስለዚህ ጊዜ እግዚአብሔር እንደገና እድልን ስለሰጠን እግዚአብሔርን ጭጋርጌ እናመሰግናለን። ዛሬም እንድናስተውልና እንድናስብ እንድናሰላስል የምፈልገው ርዕሰ ጉዳይ አለን። እሱን ይዘን ቀናችን ሙሉ በዚህ ቃል በዚህ ሀሳብ ጸሎታችንም በእግዚአብሔር ፊት የምናቀርብ እንዲሆን ፈልጋለሁ። ስለዚህ የዛሬው የምናስብበት ጉዳይ ሁላችንም የምናስታውሰው ቃል ሉቃስ 23 43 ላይ ያለውን ጌታ ኢየሱስ ለአንዱ ወንበዴ ከሱ ጋር ከተሰቀሉት ለአንደኛው የመለሰው መልስ ነው። እሱም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለውላል። ሁለት ወንበዴዎች በግራና በቀኝ ተሰቅሎ ነበረ። እነሱ ተገቢን ቅጣታቸውን የተቀበሉ ነው። ጌታ ኢየሱስ ግን ተገቢውን ቅጣት ሳይሆን ፍርድ በተዛባበት ግን ለዋላዊ የሆነ ደግሞ የእግዚአብሔር አጀንዳ የእግዚአብሔር ፍቃድ ሰውን ለማዳን እግዚአብሔር አስቀድሞ የወሰነውን ነገር እየተከናወነ ባለበት ሰዓት ላይ አንደኛው ላል አንደኛው ጌታ ኢየሱስን በፖዚሽኑ ጠርቶ አንተ መሴህናን ለክርስቶስ ነው ብሎ ግን እየተሳደበ ነበረ ይላሉ ሉቃስ። አንደኛው ግን አንደኛውን ታሳዳቢ እኔ እናንተ እንኳን ተገቢ ቅጣት ወስደን ነው እዚህ ያለ ነው ለዚህ እንኳን ትንሽ እግዚአብሔርን አትፈራም ወይ እሱ ግን እንደኛ አይደለም ብሎ ሲገስጸው ደግሞ ያኛው ሲገስጸው ደግሞ እናያለን አንደኛ ወንበዴ ምንድን ነው ያለው ጌታ ኢየሱስን በመንግስትህ ስትመጣ አስበኛል ዛሬም መንፈሳዊ አድርጌ እንድንመለከት የምፈልገው ነገር ስለዛሬ ነው ዛሬ ሲባል ዛሬ ማለት ትናንትና አይደለም። ዛሬ ማለት ነገ አይደለም። ዛሬ ማለት ቀጠሮ የሚያዝ ጉዳይ ሳይሆን አሁን የሚሆነውና አሁናዊ የሆነ አሁናዊ የሆነ ነገር የሚከናወንበት በቅጽበት ወይ ደግሞ ቶሎ የሚሆን ነገር፣ በሰዓታት ውስጥ የሚከናወን ነገር አሁን ወይ ዛሬ ብለን ያንን መጥራት እንችላለን። የሰው ልጆች የቀንን ስሌት ትናንትና፣ ዛሬ፣ ነገ ተብሎ በሶስት ይከፋፈሉታል። ትናንትና ያለፈ ታሪክ ነው። ዛሬ ደግሞ እግዚአብሔር ስጦታ ነው። ነጌ ደግሞ ተስፋ ነው። ቢኮዝ ነገ የሚሆነው ነገር የሚያውቀው አንዱ ነገን የሰራ እግዚአብሔር ብቻ ስለሆነ እና ሁልጊዜ በጣም የምንስተው ነገር ሁሌ ማቀድ ጥሩ ነው፣ ማሰብ ጥሩ ነው። ለነጌ ከነጌ ወዲያ ዛሬ ዓመት ምናምን ብለን እንደ ሰው በሰውኛ አስተሳሰብ ነገሮችን በስሌት ማከናወን በጣም ተገቢ ብዬ አስባለሁ። ግን ዛሬ ከትናንትናው ይበልጣል። ዛሬ ከሚመጣው ነገም እቅዳችን ይበልጣል። እግዚአብሔር የሚፈልገው ትናንትናችንም አይደለም፣ ነገ የሚመጣው ቀናችንም አይደለም። እግዚአብሔር የሚፈልገን ዛሬና ዛሬ ነው። መለኮታዊ ሀሳቡ ሊያገኘን የሚችለው በዛሬ ውስጥ ነው። ዛሬ ዘላለም ናት። በዛሬ ውስጥ የሚከናወኑ ነገሮች ዘላለማችን ሊወስኑ የሚችሉ ነገሮች ናቸው። ለዛ ነው ጌታ ኢየሱስ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለ። ትናንትናው ተበላሽቶበት ነበር። ትናንትናው ጠፍቶበት ነበር። ትናንትናው በጣም በብዙ ውንብድና በብዙ ጥፋት ተይዞ ነው። ወንጀለኛ ነው። ትናንትና በትናንትናው ጥፋቱ ደግሞ ዛሬ በመስቀል የተቀጣ ያለው ሰው ነው፣ ግን አንድ ነገር አሰበ፣ ወደ ልቡ ተመለሰ። ከዛ ኢየሱስ ክርስቶስ ማን እንደሆነ አወቀና በምትመጣበት መንግስት አስበኛል። ትናንትና ተበላሽቶ ግን ሰውየው የዛሬውን ነገር ነው ያስተዋለው። ትናንትናው አልፎበታል፣ ትናንትናው አልፏል። አሁን ትናንትናዎቻችን አልፏል ከእግዚአብሔር ጋር ግንኙነት የምንፈጥርበት ከእግዚአብሔር ጋር እንደገና ህብረት የምንፈጥርበት ዛሬ አሁን ናት። ነገሮቻችን ትናንትናዎቻችን ተበላሽቶ ሊሆን ይችላል። ትናንትናዎቻችን ከኛ አልፎ ከኛ አምልጦ ሊሆን ይችላል። ግን ዛሬ ማስተዋል የሚገባን ነገር ዛሬ እግዚአብሔር እድል እንደሰጠን፣ ዛሬ እግዚአብሔር እንደገና ቀን እንደሰጠን፣ ዛሬ እግዚአብሔር እንደገና ከእሱ ጋር የምንገናኝበትን እድል አድርጎ ዛሬን ስለሰጠን በዛሬ መጠቀም ያስፈልጋል። እና እግዚአብሔርን አይታችሁ እንደሆነ መጽሐፍ ቅዱስ ውስጥ አይታችሁ እንደሆነ አብዛኛው ነገሩ የተከናወኑት በዛሬ ውስጥ ነው። ጌታ ኢየሱስ ሲያስተምር ደቀ መዛሙርቱን ከነገ ወዲያ ያለውንም ከሚመጣውንም የዕለት ዕለት እንጀራችን ስጠን ዛሬ ብላችሁ ጸልዩ ብሎ ያስተምሯቸዋል። ለዛ ነው ዛሬ ላይ ቆመን የመዳን ቀን ዛሬ ነው የሚል መጽሐፍ ቅዱስ የመዳን ቀን ነገ አይደለም። የመዳን ቀን ዛሬ ነው ነገም በዛሬ ውስጥ አለ። ያለፈውም በዛሬ ውስጥ ነበር። ሰው ማር የፈለግኩት ነገር ዛሬያችሁ አይለፋችሁ። ከእግዚአብሔር ጋር የምትገናኙበት፣ ከእግዚአብሔር ጋር የምትሰሩበት፣ ከእግዚአብሔር ጋር እንደገና እንደገና የምትነሱበት፣ እንደገና የምትተሳሰሩበት፣ ከእግዚአብሔር ጋር የምትገናኙበት ዛሬያችሁ አሁን ይሁን። ነገ የሚሆነው ነገር አናቅም። ነገ እንዴት እንደሚሆን አናቅም። ይህንን ይሄንን በደለኛ አስቡ። ይህን ወንጀለኛ አስቡ። በወንጀሉ ቅጣት የተቀበለ ነው አለው። ግን አንድ ነገር አስተዋለ። ዛሬን አስተዋለ። ዛሬ ላይ ሆኖ ዘላለሙን አስተካከለ። ስለዚህ እንደዛ አለ፣ አስበኝ፣ ጌታ ሆይ አስበኝ አለ። በዚህ ንግግሩ ነው ጌታ ኢየሱስ ክርስቶስ ዘላለሙን ያስተካከለለት፣ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ወንድሞቼ፣ እህቶቼ፣ አባቶቼ ብዙ እንባክናለን፣ ብዙ እናስባለን፣ ብዙ እንትን እንላለን። ግን ነገያችን ያለው ዛሬ ውስጥ ነው። ዘላለማችን ያለችው ዛሬ ውስጥ ነው። ማስተካከል የምንገባ ነገር ቢኖር እንድናስተካከል እግዚአብሔር የሚፈልገው ነገር ቢኖር ዛሬ ነው። ዛሬ እግዚአብሔር ጋር ደግሞ ወደ እግዚአብሔር ለመምጣት ደግሞ ወደ ኢየሱስ ለመምጣት ትናንትና የተብላችኋልና እንዴት ሁኜ ነው ወደ ሱ የሚመለሱ ብላችሁ እንዳታስቡ። ወደ ኢየሱስ ለመመለስ ያላችሁበት ሁኔታ በቂ ነው። ያላችሁበት ያላችሁበት የተበላሸ ውስጥ ሆናችሁ ራሱ ወደ ኢየሱስ ዞር ካላችሁ ኢየሱስ ወደ እናንተ ዞር ይላል። አስበኝ ብሎ ዘላለሙን ተቀበለ። አስበኝ ብሎ ከፍርድ አመለጠ። አስበኝ ብሎ ከጥፋት አመለጠ። ዛሬም እንደዛ ነው የምንለምነው። ዛሬ እንደዛ ነው የምንጸልየው። ትናንትናችን አመልጦ ሊሆን ይችላል። ትናንትናችን ከእጃችን አልፎ ሊሆን ይችላል። ግን ትናንትና እንደዛሬ መስራት የሚችል እግዚአብሔር፣ ያለፈውን ነገር እንደገና መስራትን የሚችል እግዚአብሔር ነጊያችንን ዛሬ መስራት የሚችል እግዚአብሔር ከእኛ ጋር አለ። አማኑኤል አስበኝ። ዛሬ እግዚአብሔር አምላክ ሆይ አስበኝ ብላችሁ ጸልዩ። አስበኝ ብላችሁ ለምኑ። አስበን ብላችሁ ተማጸኑ። እግዚአብሔር እግዚአብሔር ያስባችኋል። እግዚአብሔር ያስባችኋል። እግዚአብሔር ያስባል። መጽሐፍ ቅዱስ ሲናገር ሳራንም አስባት። ዛሬ እግዚአብሔር እንዲያስበን፣ ነጊያችን እንዲስተካከል፣ ዘላለማችን እንዲሆን እግዚአብሔር ሆይ ዛሬ አስበኝ በሉ። በትክክል መለኮታዊ ሐሳቡ ጋር በትክክል መለኮታዊ ፈቃዱ ጋር ተገናኝቼ መኖር እፈልጋለሁ መመላለስ እፈልጋለሁ። ያላችሁበት ቦታ ሆናችሁ ኢየሱስን አስበኝ ይበሉ። ኢየሱስ ያላችሁበት ቦታ አልተመቸም፣ ምቹ አይደለም ብሎ አይሻሻችሁም። ኢየሱስ ለተጠሩት ሁሉ፣ ለሚፈልጉት ሁሉ ይገኛል። የሚገኘው ደግሞ ዛሬ ነው። የሚገኘው ደግሞ አሁን ነው። እሱም እናንተ ወስናችሁ ጌታ ሆይ አስበኝ ስትሉ ነው እናንተ ወደሱ ዞር ስትሉ ነው። እናንተ ፊታችሁ ወደ ክርስቶስ ስትመልሱ ነው። እናንተ ፊታችሁ ወደ መስቀሉ ስትመለከቱ ነው። እግዚአብሔር ዘላለማችሁን እንደገና ያድሳል። እግዚአብሔር ነጊያችሁን እንደገና ያድሳል። እግዚአብሔር ያለፈው ታሪካችሁን እንደገና ያድሳል። እግዚአብሔር የተበላሸውን ነገር ፍርድ ውስጥ ሆናችሁ እንኳን በጣም ለትናንትናው ጥፋታችሁ ዛሬ የተቀጣችሁ ቢሆን እንኳን በተበላሸው ማንነታችሁ ዛሬ እየከፈላችሁ ባላችሁበት ቢሆን እንኳን እግዚአብሔር እንደገና የሆነ አምላክ፣ የወደቀችውን የዳዊትን ድንኳን አነሳለሁ ያለ እግዚአብሔር እንደገና ያስባል። እንደገና ማሰብ የሚችል አምላክ ነው። እንደገና መውደድ የሚችል አምላክ ነው። እንደገና አስበኝ በሉት። አስበኝ በሚል ነው ዘላለሙን የተቀበለው ያ ወንበዴው። አስበኝ በምትል ቃል ነው ዘላለሙን የተቀበለው። አስበኝ በምትል ቃል ነው ከፍርድ ያመለጠው። ካለፈው ስህተታችን ይልቅ ከሚመጣው ዕቅዳችን ይልቅ ዛሬ ትበልጣለች። ከተበላሸው ነገራችን ይልቅ ተስፋ ከምናደረገው ነገ ይልቅ ዛሬ ትበልጣለች። ስለዚህ ዛሬ አስበን በሉ። እግዚአብሔር እንዲያስበን እንደ ሀገር እንዲያስበን እንደ ግለሰብ እንዲያስበን እንደ ቤተ ክርስቲያን እንዲያስበን። እግዚአብሔር ሆይ አስበን። እግዚአብሔር ሆይ አስበኝ እኔ ዛሬ በፊት ይሆናለሁ። እኔ ዛሬ ወደ አንተ እመጣለሁ። እኔ ዛሬ ወደ አንተ እቀርባለሁ። ጌታ ሆይ አስበኝ። ብዙ ነገሮቻችን ተበላሽቶ ሊሆን ይችላል። ብዙ ነገሮቻችን ከእጃችን አምልጦ ሊሆን ይችላል። ግደላችሁም እግዚአብሔርን አስበኝ በሉ፣ እግዚአብሔር ያስባችኋል። ነገሮቻችን ያስተካክላል። ማስተካከል የሚችል አምላክ ነው። ነገን እንደገና መስራት የሚችል አምላክ ነው። ያለፈውን ማስተካከል የሚችል አምላክ ነው። እሱ አምላክ ነው። እንጸልያለን። ጌታ ሆይ ዛሬ አስበን፣ ወደ አንተ መተናልን። አስበን ስላለፈው ነገራችን ስለ ነገ የሚመጣው ነገራችን አንለውም። ጌታ ሆይ ዛሬ ግን እንድታስበን እንፈልጋለን። በፊት እንመጣለን። እንደ ቤተ ክርስቲያን ወደ ፊት እንመጣለን። እግዚአብሔር ሆይ እንድታስበን፣ የተበላሸው ነገር እንድታስተካክለው፣ ቀናችን እንድታሳምረው፣ እንደ ፍቃድ እንድታውለን፣ እንደ ሀሳብ እንድንመላለስ፣ እግዚአብሔር አምላክ አስበን መለኮታዊውን ፍቃድ በመካከላችን እንዲሆን ጌታ ሆይ ዛሬ አስበን። ከአንተ ጋር መስራት እንፈልጋለን። ከአንተ ጋር መውጣት መግባት እንፈልጋለን። እግዚአብሔር አምላኬ ሆይ አንተ በምትሰራበት ገንዘብ ሊሆን እንፈልጋለን። እግዚአብሔር አምላኬ ሆይ እንድታስበን እንለምናለን። እግዚአብሔር አምላኬ ሆይ እንድታስበን፣ በዚህች ማለዳ እንድታስበን እንፈልጋለን። ጌታ ሆይ በዚህች ማለዳ በፊት እንመጣለን። እግዚአብሔር አምላኬ ሆይ እባክህ ጌታ ኢየሱስ ሆይ አስበን፣ አስበን፣ ጌታዬ ሆይ አስበን፣ ጌታዬ ሆይ ጌታ ሆይ ስለምታስብ እናመሰግንሃለን። ጌታ ሆይ አንተ ወደኛ ለመዞር አንተ ወደኛ ለማየት እግዚአብሔር አምላክ ሆይ የኛ ሁኔታ ስለማይገድብ እግዚአብሔር አምላክ ሆይ የኛ ሁኔታ ስለማይከለክል እናመሰግንሃለን። ፊትህን ወደኛ ስለምታዞር እናመሰግንሃለን ስለምትመልሰን ስለምታስበን እናመሰግናለን። ቀናችን እንድትባርክ እለምንሃለሁ። ስራችን እንድትባርክ ለምንሃለሁ። ውሏችን ላንተ አሳልፈ ይሰጣለሁ። ስለ ሁሉ ክብርና ምስጋና ለዘላለሙ ላንተ ይሁን፣ አሜን። እግዚአብሔር ይባርካችሁ። ቀናችሁን በዚህ ሐሳብ ዛሬን በዛሬ እግዚአብሔር የመለኮታዊ ሐሳቡ እንዲያገኛችሁ፣ ዛሬ እግዚአብሔር በእናንተ መስራት የሚገባውን ነገር እንዲሰራ፣ እናንተ ዛሬያችሁን ለእግዚአብሔር ዛሬ እንድትሰጡ አሳስባችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። መልካም ቀን